ያለሽከ ማናት? ቃል ናት፣ ጸጋ ናት። አሁን እንደሱ ያለች ላየልኝ ጸጋ እንደማትልሽ ታገልሽ አንቺ ራስሽ ምን ትጠይቃለሽ? ወይዬ ብለን እየደናለሽ። አይ በቃ እሺ። ኧረ ታይሚንግ ላይ ሰዎች ይይ ጸጋዬ፣ እኔም ፊልተር አድርጊው እስኪ

በጣም ታናድደኛለች። በቃ እስኪ አንድ ቀን ከጸጋ ጋር ተጫወቺ ሲለኝ፣ ከዛ እውነት ግን አሳዘኝ ሽኝና ማለት ነው። ጸጋ እኮ ጥሩ ሰው ናት፣ ካራክተሯ ነው እንጂ ምናምን ነገር አልኩት። ነግረሽኛል ተገብ ያለሽ። ከዛ አይ ካራክተሯ ነው እንጂ እኮ በጣም ጥሩ ልጅ ናት፣ ምናምን ነገር አልኩልሽ ማለት ነው ይሄትሽ። ከዛ ከዛ ከዛ ባልል ነው የሚሻለኝ። ሳስበው ዳዲ ባልል ነው የሚሻለው። ቆጫ ይጸጸተኝ ይሆናል የምናባት ሳጥሩ ሳቶኝ ቅሪ ሲፈልግ እኔ ምን አገባኝ? ይመለከተኛል። ታገሽ ነበር አብረን እስክንገር። አዎ

አባቴ ነው ለኔ። ቲክታክ ላይ ብዙ አባቶች አሉ። ሽ አይደለም ዜሮ ኮይን ቢኖረው እረሱ አባቴ ነው። ከፈለክ ወንድሜ መሆን ትችላለህ አባቶች በስተዋል በ እንዴልቅሳለ አሁን ቻቻ ደግሞ ምን ይሞላልኛል? እንትን እውነት ነው። ተው ተው አንተ ሰውዬ ወሬ ወሬ ገና ነገርኩሽ አድርገህ አይ እስኪ እቺ ምስማና ነው? እውነት ነው። እስኪ በነገራችን ላይ አንድ የውጭ ሀገር አባት አለኝ

ከዛ ማፊያ ቴንኪኑ ያባት እንትን ብቻ አብሯልኝ

ካፕታ አድርጉ፣ ጋስ ካፕታ አድርጉ ነበረ። እንዴት ነው ጉንፋን ነው ግን እንደ ኮሮና ነገር ነው። ጉንፋኑ በጣም እና በጣም ያሟል እና ሁለት ሳምንቱን ነገር ተሽሎኝ፣ ከዛ በመሀል ሁለት ቀን ሶስት ቀን ተሻለኝ እና ከሁለት ሳምንት በኋላ ከዛ ድጋሚ ታመምኩ ነገር ከዛ በቃ ማለት ድካም ነው። ዝም ብዬ መተኛት ነው ስራዬ። ቀኑ ሙሉ ለሊቱ ሙሉ መተኛት በቃ፣ በጣም ይደክመኛል። አሁን ነው ች ሁለት ቀን ነው በደንብ የተሻለ ቅዝቃዜው፣ ሚሆን ምን ይሆን አላውቅም። ዝም ብሎኛል አሁን አሁን